ዝናብ ቢወርድ፣ ሀሩር ቢሆን፣ ዶፍ ቢወርድ የማይበግራችሁ ጽናታችሁን በጣም እናደንቃለን፣ እናመሰግናለን። ክቡር የኤፍዲሪ መንግስት ፕሬዝዳንት አምባሳደር ታዬ አስቀ ሥላሴ፣ ክቡር የኤፍዲሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ የጀግናው መከላከያ ሰራዊታችን ጦር አዛዥ ታማጆር ሹም ክቡር ፊልድ ማርሻል ብርሃኑ ጁላ፣ ክቡራን የጀግናው የሀገር መከላከያ ሰራዊት አየር ኃይል ሄሊኮፕተር የመልካም ምኞት መግለጫ እየበተነ ይገኛል። ክብራን ሚኒስትሮች፣ የከተማችን አመራሮችና የጸጥታ አካላት አመራሮች ሁሉ ክብራን አምባሳደሮች፣ የዲፕሎማቲክ ማህበረሰብ አባላት፣ የዓለም አቀፍ ተቋማት ተወካዮች፣ ክብራን የሃይማኖት አባቶች፣ አባት አርበኞች፣ አባ ገዳዎች፣ ሀዴ ሲንቄዎች፣ የሀገር ሽማግሌዎች እናቶች፣ አባቶች፣ ወጣቶች፣ የከተማችን ባለሀብቶች፣ የፋይናንስ ተቋማት መሪዎች፣ ክብራን ጥሬ የተደረገላችሁ እንግዶቻችን ሁሉ፣ ውድ የከተማችን ነዋሪዎች ለኢትዮጵያ የብሩ ተስፋ ቀንዲል፣ የታሪካችን እውነተኛ እጥፋት፣ የማንሰራራ ድንቅ መሰረት ለሆነው ለታላቁ ህዳሴ ግድብ መጠናቀቅ ታሪካዊና ህዝባዊ ድል እንኳን አደረሰን እንኳን አደረሳችሁ። አስጀምሮ ያስጨረሰንን ፈጣሪ አምላካችንን እጅግ አርገን እናመሰግናለን። ዛሬ የአዲስ አበባ ህዝብ ከህፃን እስከ አዋቂ፣ ከድሃ እስከ ሀብታም፣ ካልተማረ እስከ ምሁር፣ ከህዝብ እስከ መሪ በአንድ ድምፅ በአንድ አቋም በህብረ ብሔራዊ አንድነት በደማቁ የተጻፈውና ለማይ ለማይደበዝዘው ደማቅ አሻራ መቀነታችንንና ቀበቶችንን አጥብቀን ከእለት ጉርሳችን የበላባችን በደማችን ጭምር ለገነባ ነው የወል ስኬታችን የድል ብስራታችን ለሆነው ለህዳሴ ግድብ መጠናቀቅ በአብሮነት ደስታችንን ለመግለጽና ለጀግናው እና ለጀግናው እና ለማይበገረው ህዝባችን ምስጋና ለማቅረብ በመስቀል አደባባይ ተገናኝተናል። በድጋሚ እንኳን ለዚህ ቀን አበቃን፣ እንኳን ደስ ያለን ጀግኖች መሪዎች፣ በደብና በህይወቱ ዋጋ ለከፈሉ ጀግኖች፣ የኢትዮጵያ ብርቅዬ ልጆች ከቆሎ ሻጭ እስከ ሊስትሮ ሰራተኛ፣ ከተማሪ እስከ እንጨት ለቃሚ፣ ከደሞዝተኛ እስከ ባለ ሀብቶች ከፋይናንስ ተቋማት እስከ መንግስታዊ ያልሆኑ ተቋማት ሳይሰስቱ ለሰጡ ለኢትዮጵያ ልጆች ሁሉ ክብርና ምስጋና ይገባቸዋል። እናመሰግናቸዋለን። አባይን ለገነቡ ወርቃማ እጆች የዓለም አቀፍ ጫና በበረታብን ጊዜ አባይ ለገነቡ ወርቃማ እጆች ዓለም አቀፍ ጫናው በበረታብን ጊዜ የኢትዮጵያ ፍትሐዊ ጥያቄና ተጠቃሚነት አንግበው በዓለም አቀፍ መድረኮች ሁሉ በብቃትና በእውነት ለሟገቱላት የቁርጥ ቀን ልጆቿ ድምፅ ለሆኗት ሁሉ ክብርና ምስጋና እናቀርባለን። በሁሉም ሚዲያ አውታሮች ተጠቅመው ለተጉና እውነተኛ መረጃ ላሰራጩ ሚዲያዎች፣ አክቲቪስቶች፣ ምሁራኖች አድናቆትና ምስጋናችንን ድጋፋችንን ከተቀመጥንበት ተነስተን ባንዲራችንን ይዘን ክንዳችንን ከፍ አድርገን በእልልታ ከመስቀል አደባባይ እስከ ጉባ ተራሮች ከአፍሪካ እስከ መላው ዓለም ድረስ በሚያስተጋባ ድምፅ ምስጋናችንን እናቀርብላቸዋለን፣ እናመሰግናቸዋለን። በተለይም በጉባ ተራራዎች ላይ በዚያ ፈታኝ በሆነው ሀሩር በልበሙሉነት ለታላቁ ብስራት በጽናት ሙያቸውን ላባቸውን እውቀታቸውን ላፈሰሱ ክቡር ሕይወታቸውን ሳይቀር ለሰጡን ወጣትነታቸውን ለኢትዮጵያ ብልጽግና ለሰው የኢትዮጵያ ልጆች ሁሉ ክብርና ምስጋና እናቀርባለን። የውስጥና የውጭ ጠላት ተባብረው የሚያሸንፉ መስሏቸው ግድባችንን የግድባችንን ግንባታ ከጅምሩ ለማጨናገፍ የታለሙ ጥቃቶችን፣ ጦርነቶችን ቀድሞ በመረዳትና በሙሉ ዝግጁነት በጀግንነት መስዋዕትነትን በመክፈል በፍጹም የአካልና የአእምሮ ንቃት በተለይም ባለፉት ሰባት የለውጥ ዓመታት በርካታ የውስጥና የውጪ ጫናዎች ባጋጠሙን ፈተናዎች በበዙብን በዚያን ጊዜ ለአፍታም ግንባታው እንዳይተጓጎል ያደረገውን የሉዓላዊነታችን ምሽግ የሆነው የብናውን የመከላከያ ሰራዊታችንን፣ የሪፐብሊካን ጋርድን፣ የፖሊስ ኃይላችንን፣ የደህንነትና የመረጃ ኃይሎቻችንን፣ በጥቅሉ የጸጥታ ኃይላችንን እጃችንን ከፍ አድርገን ባንዲራችንን ይዘን በእልልታ በጭብጨባ እናመሰግናቸዋለን። ኢትዮጵያ ታመሰግናቸዋለች። አዲስ አበባ ታመሰግናቸዋለች። የጸጥታው ምክር ቤት ከጸጥታ አጀንዳ ውጪ በተደጋጋሚ በዓለም አቀፍ መድረክ ጫና ለመፍጠር ታስቦ በቁጥር አስራ ሶስት ጊዜ በላይ በልማት አጀንዳ ጉዳይ አጀንዳ አድርጎ የመከረበት ከኢትዮጵያ ውጪ እንዲህ ዓይነት ታሪክ ያለ አይመስለንም። በመሆኑም ከአዲስ አበባ እስከ ካርቱም፣ ከካይሮ እስከ ኒውዮርክ የጸጥታው ምክር ቤት ዲፕሎማሲ፣ የጋራ ውይይት መድረኮች ላይ በጥብቅ የሀገር ፍቅር ሙያዊ ስነ ምግባር በአርበኝነት እስከ ንጋት ለፍትሃዊነት ለፍትሃዊ ተጠቃሚነትም ለተሟገቱ ተወካዮቻችን፣ አምባሳደሮቻችን፣ ዲፕሎማቶቻችን፣ ተደራዳሪዎቻችንና እንዲሁም በዘርፉ ለተሳተፉ ሁሉ ምስጋናና ክብር ባሉበት ህዝረታቸው ኢትዮጵያ ታመሰግናቸዋለች። አዲስ አበባ ታመሰግናቸዋለች። በመደበኛው ሚዲያ ብቻ ሳይሆን በማህበራዊ ሚዲያ፣ በፐብሊክ ዲፕሎማሲ ሀገሬን ብለው ለታገሉ በሀገር ቤትና በውጭ ይላሉ ቁርጥ የኢትዮጵያ ልጆች እንደገና ምስጋና እናቀርባለን። በሰዋገር በስደት በስደት በተለያዩ የኑሮ ሁኔታዎች ውስጥ የሚኖሩ ወንድምና እህቶቻችን ለሀገሬ ልማት ብለው ካላቸው ቀንሰው ለእዳሴው ግንባታ ፍጻሜ እሁን መሆን ያበረከቱ አስተዋጽኦ እንደተጠበቀ ሆኖ ሞር ብለው ለሀገራቸው ድምፅ ለሆኑ የኢትዮጵያ ዲያስፖራዎች ክብር ምስጋና እናቀርባለን። በልዩ ሁኔታ በልዩ ሁኔታ የከተማችን ነዋሪዎች ከህፃናት እስከ አዋቂ ከሊስትሮ ሰራተኛ እስከ እንጨት ተሸካሚ ከጉሊ ቸርቻሪ እስከ ባለሀብት ከልማት ድርጅቶች ፋይናንስ ተቋማት ከተማሪ እስከ ምሁራን ከታክሲ ረዳት እስከ ደሞዝተኛው እጅግ በጣም ብዙ በሆነ ዘርፈ ብዙ ተሳትፎ አያሌና ደማቅ እገዛዎችን በማድረግ በሙያቸው ጭምር በርካታ ተሳትፎችን በማድረግ ከዛ ሁሉ በላይ ከስድስት ቢሊዮን ብር በላይ በማዋጣት አሻራቸውን ላኖሩ ለአዲስ አበባ ነዋሪዎች ከፍ ያለ ምስጋና እናቀርባለን። ኢትዮጵያ ታመሰግናችኋለች። አዲስ አበባ ታመሰግናችኋለች። ባለፉት 14 ዓመታት ወሳኙን የሀብት በማሰባሰብ እጃችሁ ሳይታጠፍ ደጀንነታችሁን ላስመሰከራችሁና ለተባበራችሁ ሁሉ ክብር ምስጋና ይገባችኋል። የታላቁ ህዳሴ ግድብ ሀሳብና ቁጭት ከትውልድ ትውልድ የተሸጋገረ እንደሆነ ከስርዓትም ስርዓት የተሸጋገረ መሆኑ የታወቀ ነው። ጅምሩም ሀሳቡም የመረጫው ከለውጡ በፊት እንደሆነ ታሳቢ አድርገን ካሰቡ እስካስጀመሩት ሁሉ ምስጋና እናቀርብላቸዋለን። ሆኖም ግን ልንማርበት የሚገባው ገና ግድቡ ግንባታ ከመጀመሩ ውስን ባንዳዎችና ባዳዎች በሴራቸው ተባብረው ድምፅ አልባ እንቅፋት አስቀምጠው ግድቡ እንዳይገደብ ከተጠበቀው ዓላማ ውጪ ባልተፈለገ ለጥቂት ለጥቂት ጥቅሞች እንዲሁን ተፈርዶበት እንደነበረ አንረሳም። የአባይን ውሃ ብቻችንን ካልተጠቀምን የሚሉ የኢትዮጵያ ተቀናቃኞች ኢትዮጵያችንም ብለው በንቀት የደመደሙት አጀንዳ ሆኖ ስለነበር በወቅቱ ምንም ዓይነት ተቃውሞ አይሰማም ነበር። ነገር ግን ከትውልድ ትውልድ የተሸጋገረው ቁጭትና የህዝብ አደራ እንቅልፍ የነሳው የለውጡ መንግስትና የለውጡ የፊት መሪ ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ወደ ስልጣን በመጡ ማግስት ወደ ስልጣን በመጡ ማግስት ወደ ህዳሴው ግድብ ገሰገሱ፣ ገመገቡ። ግድባችንን ከገባበት ቅርቃር የሚያወጣ ቅርቃር የሚያወጣ ቆራጥ ውሳኔ ወስነው ዳግም ወደ ስራ አስገቡ፣ ሕይወትም ዘሩበት። ታዲያ ያኔ አካሄዱ ያልጣማቸውና ሴራቸው ሊከሽፍ መሆኑ የገባቸው ብቻችንን ካልተጠቀምን ባዮች ከያሉበት ጮሁ። ከውስጥና ከውጪ ከሰሱን፣ ተባበሩብን፣ ወነጀሉን። የዓለም ርዕሰ ጉዳይ አደረጉን። በእጅ አዙር ጦርነትና በእርስ በርስ ጦርነት እንዲሁም በሚዲያ ዘመቻ የሚችሉትን ሁሉ አዘመቱብን፣ ሊያዳክሙንም ሞከሩ። ሆኖም ኢትዮጵያውያን በአንድነት ቆርጠን ስንነሳ የትኛውም አይነት ተጽዕኖ እና ጫና ሊያስቆመን አይችልምና በራሳችን ገንዘብ በእኛው ሰራተኞች ላብና የደም ዋጋ ጭምር ጭምር ወደፊት ገሰገስን፣ ገነባነው፣ ጨረስነው፣ አስመረቅነው። የትኛውም ተጽዕኖ ላስቆመን የሚችል የለምና በራሳችን ገንዘብ በእኛው ሰራተኞች በላብና የደም ዋጋ ጭምር ወደፊት ገሰገስን፣ ገነባነው፣ ጨረስነው፣ አስመረቅነው። ነጻነት ጥበብ በተሞላበት በጽኑ አቋምና ጽናት ታጥቀው ላስታጠቁን በከፍተኛ ትጋት መርተው እንድንገነባ ለመሩን የፊት መሪያችን ክቡር ዶክተር አብይ አህመድ እና አመራራቸው ከልብ ምስጋና እናቀርባለን። ኢትዮጵያ ታመሰግናቸዋለች። አዲስ አበባ ታመሰግናቸዋለች። ግድባችን የጂኦ ፖለቲካ ብያኔን የለወጠ የዲፕሎማሲን ይፍታዊ ያታይ የቀየረ ለመላው ጥቁር ሕዝቦች ማንሰራራት ድልን ያበሰረ አይችሉም ባዮችን ያሳፈረና ያስደመመ ያስገረመም ነው። የህዳሴ ግድባችን የኢትዮጵያ መቻሏን ያሳየ ነው። በዓለም መድረክ ሚዲያዎችና በሀገራት መሪዎች መነጋገሪያ ሆነ። የአይበገሬነት ተምሳሌት ሆኖ ተጠቀሰ። የአንድነታችንና የጋራ አሻራችን የማንደራደርበት ዘላለማዊ ሐውልታችን ሆኖ ተገነባ። ክቡር ፕሬዝዳንት ክቡር ፕሬዝዳንት፣ ክቡራትና ክቡራን፣ ውድ የከተማችን ነዋሪዎች ዛሬ በመስቀል አደባባይ ከማለዳ አንስቶ በድል አድራጊነት በነቂስ ተመን በዚህ ታሪካዊ የድል እና የታሪክ እጥፋት ባለቤቶች በመሆናችን ምክንያት ነው። የታላቁ ህዳሴ ግድባችን የኢትዮጵያ ልጆች ከሀሳብ አመንጪነት እስከ ፈጻሚነት ከዳር እስከ ዳር ለአፍታም ባላባራ ህዝባዊ ድጋፍ፣ ብሔራዊ ክብርን ለማስጠበቅ ሁለ ነገራቸውን የሰጡ በቆረጡ ልጆቿ የህዝብን አደራ በመጠበቅ መለያቸው በሆነ የህዝብ ልጆች እውን የሆነ በሲሚንቶና በብረት ብቻ ሳይሆን በላብና በደም በአጥንት የተገነባ የሉዓላዊነታችን መሰረት መሆኑን መቼም አንዘነጋውም። የታላቁ ህዳሴ ግድብ ከአስከፊ አዋራጅ ድህነት የመላቀቅ በራስ የመልማት ፍላጎት፣ ትጋት፣ ቁርጠኝነት፣ የአገር ብሔራዊ ጥቅምን አሳልፈው ላለመስጠት ነፍሱን አስይዞ የታገለው የዚህ ትውልድ ውጤት ነው። ይህ ድል የክፍለ ዘመናትን በርካታ ትውልድን ውጣውረድን የተሻገረ ከድህነት የመውጣት በራስ አቅም የመልማትና የዘመናት ቁጭት ምላሽም ነው። በመሆኑም መጪው ትውልድ ይኮራበታል ድሉን ክብሩን፣ አስቀጥሎም ይሻገርበታል። የእኛ ትውልድ ታሪክ ዘካይ ብቻ ሳይሆን እንደ ቀደምት አባቶቻችን ታሪክ ሰሪ ጭምር በመሆናችን በድጋሚ ለዓለም ያሳየንበት ስለሆነ እንደገና እንኳን ደስ ያለ የአዲስ አበባም ህዝብ ከመላው ወንድም እህቶቹ ጋር ተባብሮ በዲፕሎማሲ በሚዲያ ሰላምን በማጽናት ሀብትን በማሰባሰብ ታሪክ የሰራበት ደማቅ ድል ነውና ታላቅ ምስጋና በድጋሚ ይገባዋል። ክብር ፕሬዝዳንት፣ ክቡራትና ክቡራን፣ ውድ የከተማችን ነዋሪዎች፣ እንደ አንድ ቃል ተናጋሪ፣ እንደ አንድ ልብ መካሪ ሆነን ታሪክ መስራታችን ለመጪው ትውልድ ምንዳን የምታስረክብ አገር መገንባታችን አጠናክረን እንቀጥላለን። ከተባበርንና በአንድነት ከቆምን ከየትኛውም ምድራዊ ኃይል ጫናም ሆነ ሌሎች ግፊቶች ቢደርሱብን እንደማያስቆመን ዳግም ለዓለም አስመስረናልና እናቶቻችንና ልጆቻችን ከኩራዝ ጭስ የማላቀቅ በብርሃን የመማር የኢንዱስትሪዎቻችን እድገት ማንሰራራት የኢኮኖሚያችን ማበብ ዋስትና የስትራቴጂያዊ ኩምስና ማብቂያም ነው። ኢትዮጵያ ላላወቋት ላለፉት ጊዜያት ወይም ዘመናት ባልተሻገራቸው ባልተሻገረቻቸው ሐሰት ትርክትና የተዛባ ታሪክ ያልታደርሽ እንዴታደርሽ ሲሏት ኖረዋል። ይህም ታሪክ አሁን ያበቃል። ይህንን የአንድነትና የጥንካሬ መንፈስ መንፈስ አስቀጥለን በሌሎች የልማት ስራዎቻችን ላይ መድገም ይጠበቅብናል። በቀጣይም በሌላ ብሔራዊ ኩራት የታሪክ እጥፋት በሆኑ በርካታ ድሎች በዚህ በመስቀል አደባባይ ደግመን ደጋግመን እንደምንገናኝ ሙሉ እምነት አለኝ። በመጨረሻም በመጨረሻም ዛሬ የምናውጀው በመጨረሻም ዛሬ የምናውጀው ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያን ብቻ ሳይሆን የበላው አፍሪካውያን ወንድም እህቶቻችን በመሆኑ መጠናቀቁም የጋራ ደስታችን ነው ብለን ስለምናምን፣ እንዲሁም በጠንካራ አንድነትና በቀጠናዊ ትስስር በጋራ ለመበልጸግ ያለንን የብሩህ ተስፋ ኪዳን የምናጸናበት በትውልድ የሚዘከር ግዙፍ ታሪካዊ ውል መሆኑን አጽንተን አጽንኦት በመስጠት ጭምር ነው። ኢትዮጵያ በጀግኖች ልጆቿ በጽኑ ሕዝቦቿ ለዘላለም ተከብራና ታፍራ ትኑር። በድጋሚ እንኳን ደስ ያላችሁ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። አመሰግናለሁ። በመቀጠልም ከታላቅ አክብሮት ጋር ክቡር ፕሬዝዳንታችን የዕለቱን መልእክትና የሥራ አቅጣጫ እንዲሰጡን በታላቅ አክብሮት ወደ መድረክ እንድትጋብዙልኝ እጠይቃቸዋለሁ።